እስከ መቼ ነው ግን ዳር ቆማችሁ የምትመለከቱኝና እንግዲህ ለሁሉም ኢትዮጵያዊ ነው የዛሬው መልእክቴ። ይሄንን ዘርፍ እኔ የያዝኩትን ዘርፍ እንፈልገዋለን፣ ይጠቅመናል። ሀገራዊ እውቀቶች ቢጎለበቱ ተጠቃሚዎቹ እኛንን ብላችሁ ካመናችሁ ግዴታ ነው ዘርፉን ለማሳደግ ሁሉም የየራሱን ድርሻ እንዲያበረክት እፈልጋለሁ። ምክንያቱም እንግዲህ ከጀመርኩ ጊዜ ጀምሮ አቅም እስካለው ድረስ አቅም እስከ ሌለው እስከ ቢሊዮነር ድረስ ማለት ነው። በመንግስት ደረጃ ደግሞ ከትንሽየው የስራ መደብ እስከ ላይ እስከ ጣራው የስልጣን ደረጃ ሁሉንም ሰው አይቻለው፣ ለሁሉም በምችለው መልኩ። የሚገርመው ሁሉም ሰው የየግል ችግሮቹን እንድፈታላቸው እንጂ ዘርፉን ለመደገፍ አንዱም የበኩሌ ድርሻ ምን ይሁን ብሎ እስካሁን የጠየቀኝ ሁሉም ይመጣል። ሁሉም ሰው እርዳታ እና ድጋፍ ከኔ ነው የሚፈልገው። ዘርፉን በምን አይነት መልኩ እናሳድገው እንተጋገዝ የሚል ጥያቄ ግን ቀርቦ ልኛ ያቅምና አንዳንዴ እንደኔ ልብ ስለማየው ነው መሰል፣ በተለይ አጋጣሚውን አግኝተው ይህንን ዘርፍ ቢያጠፉት ደስ የሚላቸው በራሳቸው ትርፍና ጥቅም ብቻ አስልተው ቀምረው የሚመጡ በርካቶች ናቸው። በተለይ የሚያጠፉበት አጋጣሚ የሚገኝ ደግሞ ደስተውን አይችሉትም እና፣ እኔ እውነት ለመናገር አሁን አሁን በጣም እየከበደ ስለመጣ አንዳንዴ መስጠት አለመቻል በራሱ ይሰብራል። ሰዎች ይሄ ሰው ችግሬን ይፈታልኛል ብለው መጥተው ችግሮቻቸውን የምፈታበት ምንም አይነት ምክንያቱም የተሟላ ፋሲሊቲ የለም መድኃኒት አድርጌ የምሰራቸውን ተክሎች እንኳን እማለማበት ቦታ የለም። በራሴ የጣርኩት በራሴ ጉልበት ጊዜ፣ ገንዘብ በተገኘ የገዛሁትን ቦታ እንኳን የት እንደደረሰ ታውቁታላችሁ ከዛ አቅም እያላችሁ ለምንድን ነው አቅም ያላችሁ ሰዎች እርዳታና ድጋፉን ከኔ ብቻ የምትፈልጉት? በማጋራቸው መረጃዎች አቅም የሌለው ሰው እንዳማራጭ በየቤቱ ይጠቀምባቸው ኑሮኝም ባደርገው ያ በቂ አልነበረም ወይና እስከ መቼ ልጠብቅ? እናንተ ይሄንን ጉዳይ የራሳችሁ እስከምታረጉት ድረስ የኢትዮጵያ ሕዝብ አዎ በጎ ሕዝብ ነው። ባለው አቅም ሳይኖረውም የሌላቸውን ረድቶ ደግፎ በርካታ የጤና ችግሮች እንኳን ሲያጋጥመን ለስንቶቹ ነው ያዋጣነው በመዋጮ ለማሳከም የሞከር ነው። በአደባባይ ከሌ ተጎዳ ሲባል በርካቶች የተሳትፈናል። የጤና ችግር ሲያጋጥም ወደ ውጭ ልከን ለማሳከም ስንቶቹ ተሳካላቸው? በመዋጮ ታክመው ድነዋል የምንላቸው ሰዎችስ ታክመው ከመጡ በኋላ አሁን እስከ ሥቃይ ጋር አይደሉም? በስንቱ ነው ውጤታማ ይሆን? የእኔን ቪዲዮ ተመልከቱት። ሁለተኛውን ቪዲዮ ገብታችሁ ግን እዩት። ዓለም መፍትሄ አጥቼለታለሁ ላለው ችግር በሙሉ መፍትሄ አግኝተናል እናመሰግናለን። ማት ማአት ከሦስት ሺህ በላይ ኮሜንቶች ከኮሜንት ውስጥ ያለው ላይክ እኔም ሆኖልኛል የሚባለው። ይህ የሆነው በሀገር እውቀት፣ በራሳቸው በአባቶቻቸው ጥበብ ነው። እና እንደነዚህ አይነት እውቀቶች እየተመናመኑ ጠፍተው እስኪያልቁ ድረስ ነው የምጠብቁት ወይስ ዘርፉ ጎልብቶ እኔ በተለያየ አጋጣሚ የተለያየ ጉዳዮች ኑሮን ጉዳዮችን ለማስጨረስ እጅጄን እንኳን የሚመለከተኝ ብዙ አለ። አይደለም ይሄ ነገር የኔ ነው ልጠብቀው ብሎ የሚያስብና እስከ መቼ ልጠብቅ? እናንተም ገብቷችሁ የራሳችሁ እስክታረጉት ድረስና እውነት ለመናገር አሁን አለመስጠቴን ሳስበው ስራ ቦታ ሁሉ ቅርቅር ይለኛል። እንባ ያለው ሰዎች ላይ ተስፋ መቁረጥ ነው ያለው። እያንዳንዱ ግን ሁሉም ሰው ጋር የሚመጣው እርዳታና ድጋፍ ከእናንተ የሚጠበቀው ምንድን ነው? ይሄ ነገር እንዳይጠፋ እና ላላስፈላጊ ነገር ብዙ ድምፅ አልሆናችሁ፣ ላላስፈላጊ ነገር ብዙ አልተረባረባችሁ። እዚህኛው ዘርፍ ላይ ግን ምን ነው ውጤት ላላየንበት ነገር ብዙ መዋጮ አላወጣንም። ተቋም እንዲሆንልን ብለን ድምፅ አልሆንም እና ያቃተኝ ነው ማለት ነው።